አሰላሙ አለይኩም ወራህመቱላሂ ወበረካቱ። እድና የተከበራችሁ የነስርያ ኢትዮ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አላችሁ ሰላማችሁ ይብዛ፣ ባላችሁበት እንሻላ። ዛሬ የማሳያችሁ በጣም እጅግ ቆንጆ የሆነና የሚጥም በጣም አሪፍ የሆነ የዮገርት ወይም የልበን ወጥ አሰራር ወይም ደግሞ ሳሎና አሰራር ነው የማሳያችሁ። ው ዶሮውን አጥቤ አዘገጃጅቸዋለው፣ በከል በሁሉም ነገር። እና ይሄንን ደግሞ ለውዝ ነው። ለውዝ የተቆላ ለውዝ ፈጭቼው ማለት ነው። ለውዝና ኮኮናት ማለት ነው። ያው እጥር ለማድረግ ሞክሬያለሁ በቻልኩት አቅም። ተከታተሉኝ በደንብ እና ይሄን የምታዩት ለውዝና ኮኮናት አንድ ላይ ፈጭቼው ነው እና ሁላችሁም ላይክ ሼር፣ ሰብስክራይብ እያረጋችሁ አበረታቶኝ። ይሄ ቅመም ነው። በርበሬ፣ እርድ እና ካሬ ጠቆር የሚለው ደግሞ ይሄንን ቤት ውስጥ ያዘጋጀሁት ቅመም ነው ማለት ነው። ሁላቸውም አንድ ላይ ነው መጨምራቸው ማለት ነው እና በደንብ ተከታተሉኝ። እንሻላ ያው ይጠቅማችኋል፣ በተለይ ምግብ አልችልም የምትሉ የመዳም ቅመሞች ማለት ነው። ሁላችሁም ላይክ ሼር እያረጋችሁ አበረታቱኝ። የማሳያችሁ አሁን ወጡን እንዴት እንደምሰራው ከመጀመሪያ እስከ መጨረሻ በደንብ አረጌ ለማሳየት እሞክራለሁ ማለት ነው። እዚህ ጋ የምታዩት እንትን ነው ማለት ነው። በመጀመሪያ ሽንኩርቱ ማለት ነው። ሽንኩርቱን ድቅቅ አርጌ ከትፌዋለሁ። ከዛ በኋላ ከሽንኩርቱ በኋላ ያው ቪዲዮ ብዙ ነገር ስሰራ እንትን እያለብኝ እኔ አንዱን እንትን እያልኩ አንዱን እንትን እያልኩ ነው። እዚህ ጋር ደግሞ የማባያው ከሩዝ ጋ ነው የሚበላው። በነገራችን ላይ ከክቡዝም መብላት ይቻላል። ከቸባቲ፣ ከክቡዝ፣ ከፈለጋችሁት ነገር እኔ ግን ይኸው ከሩዝ ጋ ነው ማለት ነው ያዘጋጀሁት እና ቅመሞቹን ጨማምሬ ከዶሮ ጋ ሮብ ወይም ደግሞ እርጎ ማለት ነው። እርጎ እኔ የተጠቀምኩት ሁለት ኪሎ እርጎ ነው። ምክንያቱም እኔ የተጠቀምኩት አራት ዶሮ ነው ማለት ነው። እንደ አቅማችሁ እንደ ቤተሰባችሁ ቁጥር ማዘገጃጀት ትችላላችሁ ማለት ነው። እና ይሄ የምታዩት ኩዝበረና ኩዝበረና ናአናአ ነው ማለት ነው እዚህ ጋር የምታዩት እና ኩዝበረና ናአናአውን ከቅመሙ ጋር አንድ ላይ ከዶሮ ጋር አደባለኩት። ከዛ በኋላ ሽንኩርቱን አማስዬ ማለት ነው ወደ ድስቴ ላይ ድስቴ ላይ ሽንኩርት እንትን ብያለው ዘይት አረግ ያለው ዘይት ውስጥ ከሚሞቅ ነው። ይሄንን ማደበላልቀው ማለት ነው። ይው እንደምታዩት እና ሁላችሁም ላይክ፣ ሼር፣ ሰብስክራይብ ያረጋችሁ ቤተሰብ አርጎኝ ሁላችሁም እወዳችኋለው የነስርያ ኪችን ቤተሰቦች። እንግዲህ ኪችን ያልኩት ብዙ ጊዜ ቪዲዮዎች ከኪችን ጋር የተያያዘ ስለሆነ እና ስራዬም ኪችን ላይ ስለሆነ ነው። ያው ታውቃላችሁ። እዚህ ጋር ሮቡን፣ ኩዝበራውን፣ ቃሪያውም አሁን የካሪ ቅጠሉም ሁሉንም አንድ ላይ አደባልቅ ያለው ሩቡ ደግሞ፣ እኔ የተጠቀምኩት ማለት ነው እርጎ ሁለት አይነት ነው። አንዱ ነጭ አንዱ ኪሎ ነጭ አንዱ ኪሎ አረንጓዴ ማለት ነው። አልሞራ የሚል አለ። እናንተ ግን ያላችሁን መጠቀም ትችላላችሁ። በነገራችን ላይ የግድ ሁለት አይነት መሆን የለበትም። እኔ ሁለት አይነት ስለነበረኝ ነው ማለት ነው። እና እዚህ ጋር ሽንኩርቱን በደንብ አድርጌ ቡኒ እስከሚሆን ድረስ እየጠባበስኩት ነው። ከዛ በመቀጠል ደግሞ ምንድነው ማድረገው ይህንን በደንብ ድፍልቅልቅ አርጌ ከቅመማ ቅመሙ አንድ ላይ እንዲብላላ ማለት ነው ከድኜ ፕላስቲክ ከድኜ አስቀመጥኩት። ከዛ በኋላ ወደ ሽንኩርቴ ማቁላላት ነው ምገባው ማለት ነው። እንግዲህ ይታያችኋል ብዬ ተስፋ አረጋለው። አላሁ አለም። እንግዲህ ያው ብዙ ጊዜ በአንድ እጃችን ቪዲዮ ስንቀርጽ ላይ ይታይ ይችላል፣ ጫጫታ ሊገባብን ይችላል። ምንም ማድረግ አይቻልም። እና ይሄንን የተፈጨ ቲማቲም ፍሬሽ ቲማቲም ፈቅፍቄው ነው። እዚህ ጋር ግን ነጭ ሽንኩርት አራት ማንኪያ ነጭ ሽንኩርት ጨምሬያለሁ ማለት ነው። እና በተለይ በተለይ ኢጃዛ ቤት የምትቀመጡ ስራ አጣው የምትሉ እህቶች በዚህ ሰዓት ምንም አይነት ሙያ አያስፈልግም በሚዲያ ላይ ያው ለመስራት ፍላጎቱ ካላችሁ ማንኛውም ምግብ ሰርች ካረጋችሁ በጣም ቀላል ነው ማለት ነው። የግድ ሙያ ማንም ሰው በእናት ወዳለን ሁላችንም ስደት ነው ያስተማረን ማለት ነው እና ይሄን የመሰለ መረቅ ወይም ደግሞ ወጥ ከኩቡዝም፣ ከቸባቲም ከማንኛውም ነገር የሚያባላ ለምሳም፣ ለመክሰስም የሚሆን ወጥ መስራት የምትፈልጉ ይህንን ቪዲዮ በአጭሩ እሰራላችኋለሁ። በደንብ ዩት አበረታቶኝ ሼር ላይክ እያደረጋችሁ ቤተሰብ እንሆን ሁላችሁ እወዳችኋለሁ። እንግዲህ በጣም ነው የሚጥመው። ባለፈው ደግሞ የካሬ ወጥ ወይም ደግሞ የካሬ ቺክን ካሬ የሚባለው ሰርቻ አለው፣ እየገባችሁ ይሁልኝ። በቻልኩት አቅም ከዚህ በኋላ ቪዲዮውን አጠር እያደረኩ የምሰራው ምግብ እንደምልቀላችሁ ነግሬያችሁ ነበረ። እንግዲህ ይሄንን የምታዩት እኔ በጣም ብዙ ቤተሰብ ስለሆነ ሶስት እቃ ነው ማረገው እንደነገርኳችሁ በአንድ ቀን አራት ዶሮ አምስት ዶሮ ስለሚሰራ ለብዙ ቤተሰብ ስለሆነ ግማሽ ዶሮ ወይም አንድ ዶሮ አይደለም ለዛ ነው ይሄ ደግሞ የምታዩት ዘይት አይደለም የለውዙ ቂቤ ማለት ነው ለውዝ በነገራችን ላይ እንደ ቂቤ ነው እና ይሄ እላዩ ላይ የተንሳፈፈው ለውዙና ኮኮናቱ ነው ገባችሁ እኔ ትንሽዬ ዘይት ነው የተጠቀምኩት ለሽንኩርት ማለት ነው እና ሁላችሁም ላይክ ሼር እያደረጋችሁ ቤተሰብ እንሁን፣ ኮሜንት አስቀምጦ አበረታቱኝ። እና ይሄን ይመስላል በጣም ቆንጆ ነው፣ በጣም ቀላል ነው። መክሰስ ራሱ ምን ልስራ ከምትሉ እንደዚህ እንደዚህ ሰርታችሁ ብታቀርቡ በጣም አሪፍ ነው። ይሄ ሁለተኛ ሶስተኛው እቃ ነው። እንደዚህ እያከፋፈልኩ ነው። እንግዲህ እናት ቤት ያላችሁ እህቶች እርግጠኛ ነኝ ትረዱት አላችሁ፣ እንዴት እንደምንደክም ብቻ። አልሐምዱሊላህ አላህ ያግዘን። ሁላችሁም ባላችሁበት አላህ ይጠብቃችሁ የኔ ምርጥ እህቶች። እና አሰራሩ ብዙ የሚከብድ አይደለም። በነገራችን ላይ ማንኛውም ምግብ ራሳችንን ካሳመንን አይከብድም። ዋናው የራሳችንን ማሳመን ራሳችንን ማዘጋጀት ነው ማለት ነው። እና የዛሬ ምሳ ይሄን ይመስል ነበረ። ኢንሻላ በቻልኩት አቅም አጫጭር ቪዲዮ ለመቅረጽ ለመስራት እሞክራለው። እንዲሁም ደግሞ በሾርት ቪዲዮ ጌማት ሰርቼ አዘጋጅላችኋለሁ እለቅላችኋለሁ። እንዲሁም የጊማት አሰራር የምትፈልጉ እህቶች ካላችሁ እንዲሁም ኬክ፣ ማንኛውም ነገር ለምሳሌ በፎርኖ ዱቄት የሚሰራ ኬክ፣ ማንኛውም ነገር የምትፈልጉትን የምግብ አሰራር እኔ በፍቃደኝነት አሳያችሁ ያለው ይሄንን ስሪልኝ የሚል ኮመንት ብቻ አስቀምጦ በእናንተ የምፈልገው አስተያየት ብቻ ነው። እንዲሁም ድምፄ ካልተሰማ ቪዲዮዬ ደግሞ እየተቆራረጠ ወይም ሌላ ድምፅ ከገባብኝ በጣም ይቅርታ ጠይቃለሁ። እዚህ ጋ ያው የሩዝ ውሃ ነው የምታዩት ማለት ነው። ምክንያቱም ከሩዝ ጋ ነው ወጡ የሚበሉት ከሩዝ ጋ ነው። ይህን ደግሞ ያው ወጡ የሰራሁበትን የአዘጋጀሁትን ቲማቲም ነው የጨመርኩት። ልክ ዶሮ ከበሰለ በኋላ ነው። ቲማቲሙ በጣም መብሰል አይፈልግም። ምክንያቱም ያው ልጣጩን አንስቼዋለሁ ማለት ነው። ከዛ በኋላ ለአንድ ለሰላሳ ደቂቃ ለአርባ ደቂቃ እንትኑን ቀንሼ ሙልጃውን ቀንሼ ክድና አድርጌ አስቀምጠዋለሁ ዶሮና እንትኑ በነገራችን ላይ ማጂ ጨምር ያለው ቪዲዮ ስቀርጽ ረስቻለሁ። ማጂ ማንኛውም ወጥ ስትሰሩ ማጂ በጣም ጥሩ ነው፣ ጣም ቆንጆ ያረጋል ማለት ሳታበዙ ማለት ነው። በነገራችን ላይ ማጂ ሲበዛ ጨው ይበዛል ምግብ ላይ ማለት ነው። እና ጨው ካረጋችሁ ማጂ እንዳታበዙ ማለት ነው። እና በነገራችን ላይ ያው እዚህ ጋር ጓደኛዬ ናት ቪዲዮ እየቀረጸች ማለት ነው። እና ያው እጃችን ይታያል የኔም የጓደኛዬን እና ያው መጨረሻ አካባቢ እሷ ነበረ እየቀረጸች ነበረው። የመጀመሪያዎቹ ግን ብዙም አይታዩም ምክንያቱም ያው በአንድጄ እየሰራሁበት በአንድጄ እየቀረጽኩ ስለነበረ ነው። እና ሁላችሁም ወዳችኋለው። በርቱ ምርጥህቶቼ፣ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ እንሁን። አበረታቱኝ። ከእናንተ ጋር የነበርኩት ነስርያ ኢትዮ ብነኝ። የኔ መልካም እህቶች እስኪ ለፌመሶች ብቻ ሳይሆን እስኪ እኛንም በቻላችሁት አቅም ያው ቪዲዮ ባይጠቅማችሁም እንኳ ምግብ ሰሪ ባትሆኑም እንኳ ከፍታችሁ ለቃችሁት አበረታቱን ማለት ነው። ምክንያቱም ያው ሞኒታይዝ መሆን ብቻ ዋጋ የለውም፣ ቪው ከሌለው፣ እይታ ከሌለው፣ ሼር ላይክ ሰብስክራይብ ቲዩብ ሪኮመንድ ካላደረገልን እውነት ለመናገር ክፍያ የለውም። ሊከፍልን የሚችለው በቪው ነው። ስለዚህ በቻላችሁት አቅም አበረታቱን፣ ሞራላችንን እንትን እንዳይል እና እየሰራ ነውን እንኳን ያው ሌላ ቦታ ሄደን መዝናኛ ቦታ ሄደን ወይም ደግሞ ውሸት ቀባጥረን ቪው ማግኘት አንችልም። እኛ የመዳም ቅመሞች እዚሁ ያለንበት ቦታ ነው የምንሰራውን፣ ትክክለኛ ታሪካችን ነው የምናሳያችሁ። ስለዚህ ሳንሰለቻች ሁላችሁም እያበረታታችሁን ትልቅ ቦታ ተያይዘን እንደምንደርስ ተስፋ አደርጋለሁ። አላህ ሀገራችንን ሰላም ያደርግልን። አሰላሙ አሌይኩም ወራህመቱላህ ወበረካ